ነገር ግን አዛኝ፣ ተቆርቋሪ፣ አዋቂ በሆናችሁ መሀል ሰፋሪ ለሆናችሁ ሰዎችን አንተነህ ብትናገር፣ አንተነህ ብትሳደብ፣ አንተነህ ጠያቂ የለህም ብትፅፍ፣ አንተነህ አለቀናል። ቀን ይመጣል፣ ጠያቂ ትውልድ ይመጣል። አንተ ስትናገር ትክክል፣ ሌላው ሲናገር አለማችን እጅግ ብዙ ሳይንቲስቶች ብዙ ምሁራኖች ያሉባት እንደመሆኑ አበንጠን ሁሉ ብዙ ደደቦች እና ድናቁር ውስጥ ያሉባት ነች። እነዚህ ነቢያቶቻችንን ከዛሬ ጀምሮ ነቢይ ኢሳን ኢየሱስ በሚል የቀየረ ሰላም ጤና ይስጥልኝ። በሌላ ቪዲዮ ተመልሼ መጥቻለሁኝ። በተለይ ደግሞ አሁን ደግሞ ትናንትና ማታም በባለፈው የተመርኩ የተናገራቸው ነገሮች ላይ ፎከስ አድርገን የምናገር ያለብን ዋና ዋና የሆኑ ነጥቦችን የምንመለከት ይሆናል። በዋነኝነት እሱ ነው። አንድ እፎይ የሚናገረው ንግግር አለ። ከዛ ውጭ ግን ዲያቆን ህስኪያስ የተባለው ወንድማችን የምናውቀው፣ በቲክቶክ የምናውቀው አንድ ጥሩ መልዕክት በጠዋቱ አስተላልፈዋል። እሱን እንስማና ቀጥታ ወደ መምራች ዘበርኩ ይመጣል። ሰላም ጠና ይስጥልኝ። እንደምን አላችሁ? እንዴት ሰንብታችኋል? እንዴት ከርማችኋል? እንግዲህ በመከራ ቀን ጥራኛ ድና ያለው አንተም ታከብረኛለህ ብሏል። በመከራችን ቀን እግዚአብሔር ለሀገራችን ለወገኖቻችን ሰላም እንዲሰጥልን ከምንም በላይ ደግሞ ለወንድሞቻችን ብርሃን ባለበት፣ መንግስት ባለበት፣ ህግ ባለበት ተሳቀውና ተሸማቀው ለነፍሳቸው ፈርተው እንዲኖሩ ለተደረጉ ኦርቶዶክሳውያን ወንድሞቻችን እግዚአብሔር መልአኩን እየላከ እንዲጠብቃቸው ቅዱስ ፈቃዱ ይሁንልን። ይህም መልእክት ማስተላልፈው አሁን እንግዲህ በቪዲዮ ላይ እንደማሳያችሁ የአንድ ድመትን ህይወት ነው ማሳያችሁና የችን ድመት በደንብ እንድታዩልኝ እፈልጋለሁ። ይህም መልእክት የምነግረው ዝም ማለት ላልቻላችሁ ነገር ግን አዛኝ ተቆርቋሪ አዋቂ በሆናችሁ መሀል ሰፋሪ ለሆናችሁ ሰዎች ነው። በዚህ በመከራ ቀን ወንድሞቻችን እንዲህ አይነት ጭንቅ ውስጥ ያለ በደላቸው ያለ ወንጀላቸው ተከተው የሚጮህላቸው አባታተው ልጆች ልጆቼ ብለው የሚሰበስቡ አባታተው ምንም ሳያጠፉ መጽሐፋቸውን አውጥተው ባነበቡ ብቻ እየተሳደዱ ያሉ ወንድሞቻችንን በጸሎት በብዙ ነገር ማገዝ ሲቻል መሀል ሰፋሪ የሆናችሁ ዛሬ የማይሆን የማይሆን አስተያየት የምትሰጡ ሰዎች የያዛችሁት ወዳጅነት ጥሩ አይደለም። እዚህ ምንም ማድረግ ካልቻላችሁ ዝም በሉ በቃ። ዝም ማለት ይቻላል አይደለም? ስለዚህ ሁል ጊዜ የምነግራችሁ ማንም ሰው እስከዚች ደቂቃ ድረስ ሁላችንም እየለመንም ነው ያለው። የእፎይም ጥያቄ አንድ ቪዲዮ ከመጽሐፉ ውጪ የተደረገበት ነገር ግን አሁን ሰዎቹ የያዙት ምንድን ነው? በደፈናው ነቢያችን ተደፍረዋል ይላሉ። ግን ምን ተደርገው ተደፈሩ ሲባል ምንም ቪዲዮ አያቀርቡም? እኛ ግን እናቀርብላቸዋለን። ተሰፍሮ ተቆጥሮ የማያልቅ አሰቃቂ፣ አስነዋሪ ቪዲዮዎች በአምላካችን በኢየሱስ ክርስቶስ ላይ፣ በስላሴ ላይ፣ በእመቤታችን ላይ፣ በቤተ ክርስቲያን ላይ፣ በአማኞቹ ላይ የሞራል ድቀት የሚያደርስ ሐሞት የሚበትን ሐዘን ውስጥ የሚከት ስድቦች፣ ተሰድበን ምንም አላለ እዚህ። እነሱ እንግዲያውስ ደስ ያሰኛቸውን ያድርጉ። ነገር ግን ኦርቶዶክሳውያን ሆናችሁ እንደዚህ ድመት የምትሆኑ ሰዎች አርፋችሁ ቁጭ በሉ። ዝም ብላችሁ ቁጭ በሉ። በቃ ምንም ማድረግ ካልቻላችሁ አስተያየት አትጻፉ፣ አትናገሩ ዝም በሉ። ነገር ግን እውነትን ማወቅና ከኢየሱስ ክርስቶስ ጋር መሆን ከፈለጋችሁ ግን ጠይቁ። እስኪ እስልምና የተንቋሸሸበትን ቪዲዮ በማስረጃ ያሳዩን፣ ነቢዩ የተሰደቡበትን ቪዲዮ ወር ኦዲዮ አሰሙን በሉና ጠይቁ። ያ እውነተኝነታችሁን ያረጋግጣል። አለበለዚያ ግን እንደዚህ ዶሮ መበላት ይመጣል በማንኛውም ከዶሮና ከድመቱ ተማሩ ይቆያል።

በነገራችን ላይ ይሄ ድምጽ ሻ የዘማችት ድምጽ የጅሃድ የታወጀብን ድምጽ ነው። ሳ ከሆነ ጠይቁኝና በኮሚኒ ጠይቁኝና ቴሌግራም ላይ ያስቀምጥላቸዋለሁ ቻናሉ ላይ ያስቀምጥላቸዋለሁ ለተወሰነ ቀን ብቻ የሚቆይ ማለት ነው። በጣም ያስጠላ ይሄ ጅሃድ ቪዲዮ የታወጀብን ነው። የሆነ ሆኖ የድመቷና ንቱራ ድንገት የዩቱብ ላይ ተለቆ ከሆነና ኮፒራይት የሚኖረ ከሆነ ይጠፋል። ካልሆነ ግን ጥሩ ማስተማር ይሆናል። ድመቷ ለዶሯ ደውላላት ምግብ እንተመጣላት ግን ዶሮ ራሷን እንደበላት የሚያሳይ ነው። አንዳንዶች አዛኝ እየመሰልን ነገር ግን ከኋላ እየታወጀብን ያለውን ጉዳይ ሰሙት። ግን እንዲህ የምትሉ ሰዎች አይመስለኝም። ለማንኛውም ወንድማችን ፎይ አለማችን እጅግ ብዙ ሳይንቲስቶች፣ ብዙ ምሁራኖች ያሉባት እንደመሆኑ አበንጠን ሁሉ ብዙ ደደቦች እና ደናቁርት ያሉባት ነች። ይህንን ልል የቻልኩት ሰሞኑን አንተ የለበስከው የሚኒልክን ባንዲራ ነው፣ አንተ የለበስከው የአባገዳን ነው በሚል ቲክቶክ ላይም እንዲሁም ደግሞ ልብስ የሚቀዱም ሲዘዋወሩ ስላየው ነው። ምን ያህል ደደቦች እንደሆነ ማሳያው አንተ የለበስከው አረንጓዴ፣ ቢጫ፣ ቀይ እከሌ የሚመስል ነው በሚል ልብስ የሚቀዱ አይምሯቸው ምንም ማሰብ የማይችል እንደሆኑ የተመለከትንበት ቪዲዮ አለ። እንዲሁም ደግሞ እናንተ የለበሳችሁት አባገዳ ይሄ ሰይጣናዊ ነው የሚል ተቃውሞ ነገሮችን አይቻለሁ። የሁለቱም ጽንፎች አይመቹኝም። ሰዎች የፈለጉትን ቢለብሱ እኔ አይቆረቁረኝም፣ አይሞቀኝም፣ አይበርደኝም። ነገር ግን እኔ የምለብሰው ሰዎችን እንዳያሰናክል እጠነቀቃለሁኝ። ከዛ በተረፈ ግን ሰዎች የለበሱት ከለር ምን አይነት አስተሳሰብ ነው? አንተ የለበስከው እንደዚህ ነው በሚል የሰው ልብስ መቅደድ ምን አይነት አስተሳሰብ ነው? አንተ የለበስከው እንደዚህ አይነት ነው፣ ይሄ ሴጣናዊ ነው ብሎ መፈረጅስ? አረ ሰዎችን እንንቃ። ዓለማችን ላይ በጣም ብዙ ብዙ ተአምራቶች በየቀኑ በየደቂቃው ይካሄዳሉ። እነሱ እች ምድር በቃ ብለው ማርስ ላይ ለመኖር ብዙ ጥረት ያደርጋሉ። ስንት መንኮራኩር ተሰሩ። አርቲፊሻል ኢንተለጀንስ እንኳን ምን ደረጃ እንዳለ ታቁታላችሁ። እኛ ግን ገና ጨርቅ ላይ እንጣላለን። በጣም የሚያሳዝነው እነሱ ኒኩለር እንደገና ደግሞ ሚሳኤል ታጥቀው፣ እኛ በድንጋይ ነው የምንጣለው። እሱ ብቻ ያለ የሚያሳዝነው ከ21ኛው ሴንቸሪ ላይ ቁጭ ብለን እናት አባቶቻችን እስቲል የሚያርሱት በበሬ ነው። አሁንም ድረስ ዝናብ ጠብቀው ነው የሚዘሩት። እናት አባቶቻችንን እንኳን ከኋላ ቀርነት ማውጣት ያልቻልን እኛ ሰለጠንን የምንል ሰዎች በጨርቅ ከለር እየተጣላን ነው። ቆም ብለን እናስብ። እናመሰግናለን ወንድማችን እፎይን እግዚአብሔር አምላካችን ረጆን ክኒያጋ ይስጥልን። ይሄ በሆነ ጊዜ ላይ የተነሳ ጭቅጭቅ ተነስቶ መልስ የመነሰበት ነው ደግሞም አሁን አሁን ላይ ደግሞ በፊት የጫናቸውን ቪዲዮዎች ምናባት ቻናሉ እንዳያዘጉት በሚል ሳቤ እንደ አዲስ እየጫኑት ያሉ ልጆች ስለጫኑት ስላገኘ ሆይ ነው፣ ለማስታወስ ያህል ነው። ከዚህ በኋላ ማሳያችሁ እንዳለ የዘመድ ኩርን ቪዲዮች ስለሆነ እናንተ ለብዙች እንዲዘ ሽሮ ማድረግ ነው ምስተባበሉ ተስፋ አድርጋለሁ። ጉዳይ ነው የሚነሳው። አለን አለን ይበሉ። ስቲ እስቲ ከፈት አርጉላቸው። አላችሁ ወይ? አላችሁ ወይ? እፎይ እስቲ እፎይ ነኝ ይበሉ ስ ይብላችሁ፣ እፎይ ብላችሁ ጻፉ። አሁን ስለነ እፎይ ነው የምንናገረው በዛ ውስጥ ደግሞ ነሸቱ የሚባሉ እነ ዋሃቢ እነሱን ቋ ቆንበጭ እናረጋቸዋለን አለን እፎይ ብላችሁ ጻፉ። ስ እፎይ ነኝ ብላችሁ ጻፉ። እፎይ እንኳን ባትሉ በሉ በሉ መቶ ሺህ ኮፒሊንክ ሼር መቶ ሺ መቶ ሺ መቶ ሺ ሁለት ሚሊየን ታፕ ታፕ፣ ሁለት ሚሊየን ውጭ አላችሁ፣ ገባ ገባ በሉ። እኔ እፎይ ነው ብላችሁ ጻፉ። ገባ ገባ በሉ። ገባ ገባ በሉ። አሁን የፋኖ ጉዳይ አልቋል። አሁን አንድ የሚያደርግ የሃይማኖት ጉዳይ ነው። ይመጣው። አዎ፣ ገባ ገባ፣ በየአይነቱ ነው እኮ እኔ ጋር ገባ ገባ። ውጭ አላችሁ፣ እፎይ በሉ፣ እፎይ በሉ፣ እኔም እፎይ በሉ። እንደ ድሮ አስበልቶ እንደ ድሮ አጋፍጦ እንደነ ዲያቆን ቢንያም እዳህን ተወጣ ችግርን ተወጣ፣ እዛው ራስህን ቻል የሚባል የለም። እኔም እፎይ ነው ይበል። ግባ ውጭ ያለ ወደ ውስጥና ኮፒሊንክ ሼር መቶ መቶ መቶ መቶ መቶ ሪፖርት አሁን ነው የሚመጣው። ገባገባገባገባገባገባ ሁለት ሚሊዮን ሁለት ሚሊዮን ውጭ ያላችሁት ብትገቡና ታብታብታብ ብታደርጉ እኮ ሁለት ሚሊዮን ይገባል። ቶሎ በል ቶሎ በል። ውጭ ያላችሁ ገባ ገባ በል። እኔም እፎይ ነኝ በል። እኔም እፎይ ነኝ በል። እፎይ ነኝ በል። እፎይ ነኝ በል። እኔም ውሀ ልጠጣ እስከዚያ፣ እፎይ ወይ ልበል እፎይ። እኔም እፎይ ነኝ የሚል አለ። ያው በጣም ብዙ ሰው እፎይ ነኝ እያለ የጻፈ ነው አለ። ግቡና ጻፉ። አትፍራ፣ አትንበቁ። በቅ

አንድ ሰው አንድ መቶ ጊዜ አንድ መቶ ጊዜ ታታታታታታታታታ ሁለት ሺህ አምስት መቶ ሰው አለ ዘመድኩን የሚለው አጠገብ ደግሞ ሁለት መቶ ሰማኒያ ዘጠኝ የልብ ቅርጽ ነካ ነካ አርጓት። እስኪ ጭንቅላቴ ነካ ነካ የልብ ቅርጽ አናቴ ላይ ይዝለል። የልብ ቅርጽ ዳይ መቶ ሺህ አንድ ነጥብ ስምንት ሚሊዮን ታበር እናመሰግናለን ሳ እናመሰግናለን ሁ 290 ገብቷል። ልብ ቅርሷ ነ ካርባ እዚህ ዘመድኩን የሚለው ጋር ዘጠና ሁለት ገብቷል የልብ ቅርሷን ነካ ነካ። ስለዚህ እኔ እፎይ ነኝ አለቀ። እፎይ እያለው ምንድን ነው? አምላኬን አትስደብ፣ አምላኬን አትንካ። በዚህ ሁኔታ አንቀጥልም ነው ያለው። ይቺ ቃሉ በጣም ነው የተመቸች። በጣም ስሙት ስሙት

አይሰራም። እኛ የእናንተን ሃይማኖት እንሰድባለን፣ እናንተ ለእኛ ምላሽ አትስጡ። እኛ የናንተን ኢየሱስ እንደፈለግን ነቢይ ነው፣ ሰው ነው፣ ፍጡር ነው እንላለን፣ እናንተ የእኛን መሐመድ አትንኩ። እኛ ነቢያችንን ከነፍሳችን በላይ ነው የምንወደው፣ እናንተ ግን ኢየሱስን ባትወዱት ምንም አይደለም የሚባል ነገር አይሰራም። ከዚህ በኋላ የምንገነባው ተቋም የሚያከባብረን ነው አሁን ያሉትን ፈርታችሁ አሁን ያሉትን ጎታታዎች ፈርታችሁ እነሱን አተማምናችሁ ከሆነ ትክክል አይደለም። ቤተክርስቲያን ልጆች አሏት፣ ኢትዮጵያም ልጆች አሏት። የምንፈጥረው ሀገር የምንከባበረትበት እንጂ እናንተ የምትጸዳዱበትን ሀገር አንፈጥርም ነው ያለው። ይሄ ምን ምን ያናድዳል? እስኪ ንገሩ። ምን ያነጋግራል? የጀመሩት እነሱ፣ ክርክሩን ያመጡት እነሱ፣ ሙግቱን ያመጡት እነሱ። ስለዚህኛ ደግሞ ምላሽ ሰጠን። ያው በጣም ባጭር ባጭር ነገር ነው ምላሽ የተሰጠ። ራይም የምንለው አብርሃም ብለው ዳዊት ዳውድ የምንለውም ዳዊት እነዚህ ነቢያቶቻችንን ከዛሬ ጀምሮ ነቢይ ኢሳን ኢየሱስ በሚል የቀየረ ነቢይ ሙሴን ነቢይ ሙሳን በሙሴ የቀየረ ነቢይ ኢብራሂም የሚባለውን አብርሃም ብሎ የጠራ የእኛ ነው የሚል ካለ የሚል ሰው ካለ ሰውየው እስላም አይደለም፣ ክርስቲያን ሆኖ እንኳን ከዛሬ ጀምሮ ሙሳን ሙሴ የሚል ኢሳን ኢየሱስ የሚል ኢብራሂምን አብርሃም የሚል ዳዊትን ዳውድ ዳውድን ዳዊት የሚል አላፊነቱን ራሱ ይውሰደ። ኃላፊነቱን መውሰድ ካልቻለ በነቢያቶቻችን ስም የሚካሄደው የፖለቲካ እንትን አላሁ አክበር አለ። በኢትዮጵያ ውስጥ አይደለም፣ በውጭ ሀገር ያለ ሰው ከዚህ በእንደዚህ የሚል ይሄ ስልጠና በእያንዳንዱ መስጊድ እየተሰጠ ነው። በእያንዳንዱ መስጊድ እየተሰጠ ነው። በእያንዳንዱ መስጊድ እየተደረገ ነው። አፍልተዋል። የሚሰራቸውን የሚያደርጋቸውን ያሳጣቸው። እነፎይ የመጡት ከዚህ በኋላ ነው። እንግዲህ ምንድን ነው እየተዘጋጀ ያለው ከዚህ በኋላ አገሪቷን አረብ ለማድረግ ነው እየተራወጡ ያሉት። እውነት ነው የሚረዱን አረቦቹ ናቸው። ቦምብ የሚያቀብሉን አረቦቹ ናቸው። ድሮን የሚሰጡን አረቦቹ ናቸው። ቤተ መንግስት የሚያሳድሉልን አረቦች ናቸው። ቤተመንግስቱን መንግስቱን መስገጃ አድርገውታል። አረቦቹ ናቸው አድርገውታል። የቀን መቁጠሪያውን እየቀየሩት ነው። ዓመተ ምሕረት የሚለው ይቅር ብለዋል። ለምክክር ኮሚሽኑ ያስገቡትን ደብዳቤ አነብላችኋለሁ ከፈለጋችሁ በክርስቲያን ስም የሚጠሩትን መንደሮች ልደታ የሚባለውን ቂርቆስ የሚባለውን ቀራኔው መድኃኔዓለም የሚባለውን፣ ሆስፒታሎች ቅዱስ ጴጥሮስ ሆስፒታል፣ ቅዱስ ጳውሎስ ሆስፒታል የሚባለውን ለእኛም ይጠራልን። በቃ በግራኛ አመድ በምነት ይሁንልን። የምክክር ኮሚሽኑን የሚጠይቁት ጥያቄ ዓመተ ምሕረት የሚባለው ኢትዮጵያ ውስጥ አይሰራም። ዓመተ ምሕረት የሚባለው የለም፣ የሂጅራው ሚግባልን በቃ በባንዲራ ስምምነት የለንም። እስላም ማየት የሚፈልገው ባንዲራ እና ኢትዮጵያ አለኝ የምትለው ባንዲራ ትክክል አይደለም። ልክ እንደ ሌሎቹ አረቦች ሀገሮች አረንጓዴ፣ ጥቁር፣ ቀይ ምናምን ነገር ነው እንጂ አረንጓዴ፣ ቢጫ፣ ቀይ አንፈልግም የሚል ጽንፈኛ ነው የተነሳው። ድም ማንም ለእነዚህ ሰዎች የተናገረ የለም። በመጽሐፍ መልስ የሰጡ ሁለት ሰዎችን አስታውሳለሁ። ሶስት ትነግሩኛል አላቸው። አሁን ማህበረ ቅዱሳን ለአህመድ ድንጀበል ከመመለሱ በቀር ሁለት ሰዎች፣ አንድ በአካል የወጣ ሰው አውቃለሁ። ሁለት ደግሞ በመጽሐፍ የጻፉ በራሳቸው ስም የወጣው አንደኛው አለማየው ሞገስ ረዳት ፕሮፌሰር በረከታቸው የደርብን እና አለማየው ሞገስ ለምን አልሰለምኩም ብለው ጽፈዋል። ያንን የጻፉት አህመድን ዲዳት በጻፉት በኢየሱስ ክርስቶስ ላይ በጻፉት ጽርፈት የተነሳ እነሱ በኢየሱስ ክርስቶስ ላይ አፋቸውን ሲከፍቱ ኦኬ የኔ ጌታ የኔ አምላክ ላይ እንዲህ ጥያቄ ካላችሁ እኔ ደግሞ የእናንተ ነብይ ላይ ጥያቄ አለኝ ብለው እነሱ በመጽሐፍ ቅዱስ ላይ ጥያቄ ካላችሁ እኔ ደግሞ በእናንተ ቁራን ላይ ጥያቄ አለኝ ብለው ለምን አልሰለምኩም የሚለውን ጽፈዋል። በወቅቱ አህመድ የትራንስፖርት ሚኒስትር የነበረው ሱማሌው ሰውዬ አብዱል ሰመድ አብዱልመጂድ ምናምን የሚባለው ሰው እስኪያናግራቸው ፍርድ ቤት እስኪከሰሱ ድረስ አድራሻቸውን ጽፎ መጽሐፋቸው ተፈልጎ ተቃጥሎ እሳቸው በድፍረት አድራሻ የኔ ክርስቶስ ነኝ ብለው እስኪናገሩ ድረስ ጽፏል። ሌላ አባ ኪዳነ ማርያም ጽፏል። በመድረክ ላይ ደግሞ ምሕረት አሰፋ፣ መምህር ምሕረት አሰፋና መምህር ታሪኩ አበራ አሁን እንግሊዝ ይሁን አሜሪካ ያለ እነሱ ደግሞ በጣም በጣም በትኩረት ሰጥተዋል። ያሬድ ገብረ ዮሐንስ የሚባል ደግሞ በብዕር ስም አሁን ጴንጤ ሆኗል መሰለኝ፣ ታድሶ በጣም ጎበዝ ልጅ ነበር በእውነት እሱ በብዕር ስም መጽሐፍ መጽሐፉን አስታውሳል። ከዚህ ውጭ ምን ነገር የለም። በአካል ለመጀመሪያ ጊዜ የተገለጸው ዲያቆን ቢንያም ነው። ዲያቆን ቢንያምም ከለላ አጣ፣ የሚያግዘው አጣ። ቤተ ክነቱ አላግዛ አለው። ቤተ ክነቱ የፈሪ የሆዳም ስብስብ ስለሆነ እኛ ገባንም እነሱ ከእነሱ ጋር ማን ይጋጫል በሚል የእነሱን ጩኸት ፈርቶ ከለላ አልሰጠውም። ዛሬ በየበረሃው የሚንከራተት ልጅ ሆኗል ማለት ነው። ከዛ በኋላ እንግዲህ አሁን ስዳደጉ ነው። በጣም አበዙት። አፈሉ አፈሉ አፈሉ አፈሉ አፈሉ አፈሉ አፈሉ አይገልጻቸውም። እንደውም እንደውም አሁን ደግሞ በቀደም ለት እንግዲህ በኦሮሚያ ውስጥ በተለይ በገጠሩ ውስጥ እንዲህ እያሉ ሁላ መምጣት ጀመሩ በሚያሳዝን ሁኔታ ማለት ነው። ምንም ብትል እነሱ አይለቁም። ምንም ብትል አይመለሱልም። ስሟቸው በመስጊድ ውስጥ ነው። ያው እንግዲህ ይሄ መስጊድ ውስጥ ነው መስጊድ ውስጥ ነው፣ ትሰሙታላችሁ በነቢየቶቻችን ስም እንግዲህ እስልምኛ እስልምና በአምስት ሰላሳ አንድ አካባቢ መጣ ነው በአምስተኛው ክፍለ ዘመን ክርስትና ይቀድመዋል። ይህ ከኋላ የመጣው ሰውዬ የእኛን ነቢያቶች ከዚህ በኋላ በኢትዮጵያ ውስጥ ኢየሱስ ኢሳ የምንለውን እኛ ኢየሱስ የሚሉትን ይላል። ይህን ሁሉ መንጋ ይህንን ሁሉ ይህንን ሁሉ ጎረምሳ ይህንን ሁሉ ሽማግሌ ይህንን ሁሉ ወንድ በመስጊድ ሰብስቦ በአደባባይ ነው እንግዲህ ቃል የሚያስገባቸው። በፕሮጀክተር ስልጠና ተሰጥቷቸው ሼኩ ነው ተነሶ ይሄን የሚለው ስሙ ሙሴን ሙሳ የሚሉ ነቢይ ኢብራሂምን አብርሃም ብሎ መጥራት ኢየሱስ ብለው አንተነህ ብትናገር አንተነህ ብትሳደብ አንተነህ ጠያቂ የለም ብትጽፍ አንተነህ ለቀናል ቀን ይመጣል፣ ጠያቂ ትውልድ ይመጣል። አንተ ስትናገር ትክክል፣ ሌላው ሲናገር አላውቀውም። እኔ እፎ የሚባለው ልጅ አላውቀውም አላውቀውም የምንከክነት ነው ደደብነት ነው ይሄ። አንተ ብቻ አንተ ብቻ እንትን እንድትል ያደረገ ማን ነው? እኔ አሁን የምናገረው ነገር ሲያስበው ምንም እንደማናመጣ ያውቃል። የሚሰማው ስሜት እንደዛ ነው። እኔ እና መድን ጀበል እነማን አሁን ምንም የሚሰ ፣ ምክንያቱም ታንኩም ባንኩም ምኑም የነሱ ይመስላቸዋል። አንዲት ቀን ለእግዚአብሔር ግማሽ ሰከንድ ይበቋል፣ ይህን ታሪክ ለመቀየር ግማሽ ሰከንድ ይበቋል፣ ለእግዚአብሔር ይህን ታሪክ ለመቀየር አሁን ዞር ሲል አብይ አህመድ ነው ያለው። ዞር ሲል አደም ማንነትስ አደም ነው። ዞር ሲል ደመቀ መኮንን ነው ያለው። ዞር ሲል ሙፈሪያት ናት ያለችው። ዞር ሲል እንትና ማን ነው ማንነትስ ማንነትስ ነው ያለው። ዞር ሲል ከማል፣ ዞር ሲል ሸምሱ፣ ዞር ሲል ምናምን ነው ያለው። ስለዚህ ይሰማዋል፣ በቃ እኛ ነን ያለ ነው። ምን አባቱ ያመጣል። በማስገደድ ደግሞ ማስለምን በዳንኤል ክብረት አይተነዋል። ዳንኤል ክብረት ቢወጣ እነ ብርሃኑ አድማስ ቀጥቅጠው ቀጥቅጠው ቀጥቅጠው እንዳይሸጥ እንዳይለወጥ አድርገው አስወጡት። ብርሃኑ አድማስ ማለት ነው። መደበቂያ ያጣውን ዳንኤል ክብረትን አገኙት። እነሱ እስላሞቹ አገኙት፣ ጴንጤዎቹ አገኙት። ዳንኤል ክብረት ቢመጣም የሚቀበለው ስለሌለ ይሄ እስኳድ፣ የጎንደር እስኳድ ብርሃኑ አድማስ የተባለ መሰሪ ሾተ ላይ ልጁን ጃስ ብሎ ልጁን ነርቨስ አድርጎ እዛ ቤተ መንግስት አስገባው። ከዛም ከወጣ ማረፊያ የለውም። እንደ ድሮ ሄዶ መስበክ አይችልም። አበል መቀበል አይችልም። አንድ ቦታ እኮ ሄዶ አምስት ሺህ ስድስት ሺህ ዶላር በአራት ቀን ተቀብሎ የሚመጣ ልጅ አሁን ኬት ያመጣል። ስለዚህ እዚሁ መበስበስ ይሻላል። ከእኛ ጋር ለመኖር ደግሞ እኛኑን አሉት። እሺ፣ ጸሎት ቦታችን ተገኘ እሺ ግራኛ አመድ ጻድቅ ነው በለ። እሺ፣ እንደዚህ እኮ ብለህ ጽፋል። ማህበረ ቅዱሳን ነው ሁለተኛውን እንትን ያስተካክለው። እኔ ምንም አልልም፣ በቃ አላዋከር ብሎ ሻዳ ይዞ መስለም ነው እንጂ ያቃተው ዳንኤል ክብረት እስላም ሆኖ ቁጭ አለቅ። ስለዚህ አስጨንቆ መግዛትን ያውቁበታል። ያን ዳንኤል ክብረት ላይ ሲጮሁ የነበሩት በሙሉ አሁን ይናገሩታል። ዳንኤል ክብረትን አይናገሩትም። ይጋብዙታል። ምን ይሉታል? ምን ይሉታል? ለምን ሻዳ አስይዘውታል? አስልመውታል። በቃ ስሙት። ሰውየው ይሄ ነው። ውስታዛቸው ነው፣ የፈለገውን ነገር የሚናገር ነው፣ እንደፈለገ የሚል ነው። የእነሱ ውስታዝ ነው፣ ተጠያቂያቸው ነው፣ መልስ የሚሰጥ ነው። እንስማው ከመለከት እግዚአብሔር ዲስፈርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት። ምን እንደሰራ ይህንን በወንጀል በእርግጥ ይህንን የሚሆነ እጅል የሆነ የፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው ያስከስሳል። ስለዚህ በዙ አጋጣሚ መጽሐፋችሁ መከሰስ አለበት የህፃናትን ልጆች በዚህ አይነት መልኩ ይህን አይነትን ድርጊት ኢሰብአዊ ድርጊት መፈጸም ከባድ ወንጀል ነው። ዓለማትን የፈጠረ አምላክ እንዲህ አይነት ማንነት ይገባዋል ብዬ በጭራሽ አላምንም አላምንም። ማነው ታዲያ የሚያደርገው? መጽሐፉን የጻፉ ሰዎች እነማናለብኝ በፈጣሪ ላይ ሌሎች አይነት የክብርን ወሰን ተላልፈዋል። እንዳንተ አይነቱ ዲቃላ ና ቡችላ በነቢዩ ላይ ና በፈጣሪ ላይ ወሰን ና ድንበርን ቢተላለፉ አትገርምም፣ አትገርም። ምክንያቱም አንተ እዚህ ግባ የምትባል ሰው አይደለም። አንተ እንደ ፖፖ አፍህ ላይ የሚሸናብቅ ሰው ነህ። በአፍህ የምትሸና በአፍህ የምትጸዳዳ ግለሰብ ነህ። የዲቃላነት ማንነትን የሚገልጽ ነው። በመጨረሻም ለነዚህ አይነቱ ዲቃላ ግለሰብ የማቀርበው ጥያቄ ምንድን ነው በመጽሐፍህ ውስጥ መጽሐፈ ሲራክ መራፍ አርባ ሁለት ቁጥር አስራ አራት ላይ ባሏንና ውሽሟን የምታቃና ሴት እፍረት ናት ይላል። ስለዚህ ለእንዳንተ አይነት እናቶች ከአንድ በላይ ውሽማ ከአንድ በላይ ባሎች እንደነበሯቸው ከዚህ ጥቅስ እንረዳለን። ስለዚህ እናትህ ከስንተኛ ባሏ ነው አንተን የወለደች? ታቋለ ነው ነቃ። መደበቅ የለም መጎሻሸት የለም። አቋን እንታመጣ ፈልጋለሁ። ይችን ጥያቄ መልስልኝ። ይህ ቪዲዮ አግርሱለት ለዚህ ግለሰብ ይሄ ነው ጥያቄው። ተጠይቆ ከመጽሐፈ ሲራክ ከብሉይ ኪዳን እየተጠቀሰ እንዲህ ነው እንዲህ ነው ብለው በራሱ ትርጉም የሚያወራው ማለት ነው። በጣም ቀፋፊ፣ በጣም የትልቅ ቅሌታም የሆነ ሰው የሚያወራውን እየሰማችሁት ነው። ከዛ እነ እፎይ ደግሞ መጥተው አይ የሚለው ይሄን ነው እንደውም እስልምንትኑ አውግዞታል። ከአንድ በላይ ማግባት አይቻልም ተብሏል። የሆነው በዚህ በዚህ ምክንያት ነው ብሎ አስረድተዋል። ከዛ በኋላ ግን መጥተው እናንተስ አራት የምታገቡት ለምንድን ነው? አምስት የምታገቡት ለምንድን ነው? ብዙ ነገሩ ከሴክስ ጋር የተያዘ ነው። ሬድዋኑ ስልጤ ነው፣ ስልጤ ነው። ስለዚህ አሁን በኦሮሞ መንግስት ስልጣን አላቸው። ደህንነቱ በሱ እጅ ነው፣ መንግስቱ በሱ እጅ ነው። እሱ ኮሚቴ አቋቁሞ እያደረገ ነው። ይገለበጣል ሀገር ይገለበታል። አሳማ እንዳከልክ ሰንጋ እንዳከልክ አትኖራትም። እስከ ጊዜው ይሄን ትላለህ፣ ይሄ መብት አለህ አንተ። ይሄን የሚል አንድ መብት ያለው ሰው አለ በኦርቶዶክስ? የለም፣ የለም። ጥጋብ እንዲህ ነው አናቴ ላይ የሚወጣው። ከዛ በኋላ ደግሞ እኛ እንትን እያልን እንቀጥላለን ማለት ነው። ሌላው በዚህ በኩል ወዲና ወዲህ የሚሉ ነገሮች አሉ። እነሱ በዚህ መጠን ተቃቅፈው ነው የሚሄዱት። የጅማ ሰዎች ናቸው። የጅማ ሰው አሁን ግድማ ሰው እንግዲህ አሁን በዚህ በስርዓተ መንግስቱም ትንሽ ቦታ ለመያዝ የሚፈለግ ነው። ጅማ አሁን የፌዴራል መንግስቱ መቀመጫ ልትሆን ዳርዳር እያለች ነው። የኢትዮጵያ ብሔራዊ ባንክም ከአዲስ አበባ ወደ ጅማ ሽፍት ሊያደርግ በእንቅስቃሴ ላይ ነው ተብሏል። ወደዛ ለመሄድ ማለት ነው። ገንዘቦች ሁሉ ገንዘቦች ሁሉ የኢኮኖሚው ነገሩ ወደ ጅማ ወደ ጅማ ወደ ጅማ ተብሏል። ፋይናንሱን፣ ኢኮኖሚው፣ ፋብሪካዎቹ በጅማዎች ቁጥጥር ስር ይሆኑ ተብሏል። የአህመድ ዲን ጀበል ወንድም ራሱ ከባድ የእርሻ የቡና